ዩክሬን የኒውክሌር የጦር መሳሪያ አምጡልኝ ስትል የኔቶ አጋሮቿን መጠየቋ ተሰምቷል። ከወደ አሜሪካም ጥብቅ ምላሽ ተሰጥቷታል። የኔቶ የጦር መሪዎች ደግሞ ሌላ እብደት ውስጥ ገብተዋል። የኔቶ ወታደራዊ ኮሚቴ ሩሲያ ሳታጠቃን ቀድመን እናጥቃ ማለቱ ድንጋጤን ፈጥሯል። ሩሲያም ከበድ ያለ ምላሽ ሰጥታበታለች። የጦር መሳሪያዎቻችንን ስለሚፈሯቸው እየተቅበዘበዙ ነው ብላለች ሞስኮ። የፑቲን የቅርብ ሰዎች ጠንካራ ምላሽ ሰጥተውበታል። በሌላ በኩል ኔታንያሁ ከተከሰሱባቸው የሙስና ክሶች ነፃ ይወጡ ዘንድ ይፋዊ የምህረት ደብዳቤ ካስገቡ በኋላ ቴልአቪቭ በተቃውሞ ተንጣለች። ተቃዋሚ ፖለቲከኞችም ሰልፉን ተቀላቅለዋል። የእስራኤል የውስጥ ፖለቲካም ዳግም ወደ ግመቱ ተመልሷል። ግብፅ ደግሞ ወደ ጋዛ የሚገባ ኃይል በገፍ ያሰለጠነች መሆኑ ተሰምቷል። ይህም ልዩ ትኩረት እንስቧል። ኢራን ደግሞ በሆርሙዝ ሰርጥ ሹልክ ብሎ ሊያልፍ የነበረን መርከብ በቁጥጥር ስር ማዋሏ ቀጠናውን በውጥረት ሞልቶታል። ፒያሳ ኔትወርክን ስትከታተሉ ሁሉንም በጥልቀት ታገኛላችሁ። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የተአማኒ የፈጣንና የጥልቅ ዘገባዎች ቤተሰብ ሁኑ ስንል በአክብሮት ጋብዘናል። አሁን ወደ ጉዳዮቻችን አለፍን። ዩክሬን የኒውክሌር የጦር መሳሪያ አምጡልኝ እያለች እየጠየቀች ትገኛለች። ጥያቄውን ዜሌንስኪ ባንደበታቸው ባያቀርቡትም በአምባሳደራቸው አማካኝነት ማቅረባቸው በዘወርዋራ የሀገሪቱ ጥያቄ እንደሆነ በርካቶች እንዲረዱት ምክንያት ሆኗል። ዘቴሌግራፍ ላይ አስተያየታቸውን የጻፉት የቀድሞ የሀገሪቱ የጦር አዛዥ፣ በአሁኑ ሰዓት በብሪታንያ የዩክሬን አምባሳደር የሆኑት ቫለሪ ዛሉዝኒ ናቸው። ዛሉዝኒ እንዲህ ብለው ነው የጻፉት ዩክሬን አስተማማኝ የሆነ የደህንነት ዋስትና ትፈልጋለች። ወይ የኔቶ አባልነት ያስፈልጋታል፣ ካልሆነ የኒውክሌር የጦር መሳሪያ ይህንን መተካት ይችላል። የኔቶ አጋሮች የኒውክሌር የጦር መሳሪያቸውን በዩክሬን ምድር ቢያስቀምጡ ከሩሲያ ጥቃት ራሳችንን መከላከል እንችላለን። ከዚህም በተጨማሪ የተደራጀና በአጋሮቻችን የተዋቀረ ልዩ የጦር ኃይል ከሩሲያ ጥቃት ሊያደነን ይችላል ብለዋል። ቫሌሪ ዛሎዥኒ በዩክሬን ጦርም በህዝባቸውም ዘንድ ተወዳጅ እንደሆኑ የሚነገርላቸው ካለቃቸው ከዘለንስኪ ጋር በተለያዩ ጉዳዮች መስማማት ስላቃታቸው ከስልጣን እንደተነሱ የሚነገርላቸው ቫሌሪ ዛሎዥኒ አሁን ደግሞ ሌላ የሀገራቸውን ጥያቄ በግል አስተያየት አሳበው ጽፈው ለአደባባይ አብቅተውታል። ከዚህ ቀደምም ዘኢኮኖሚስት ላይ ብቅ ብለው ዩክሬን ብዛት ያለው የጦር መሳሪያና ብዛት ያለው ሰራዊት ያስፈልጋታል ብለው ከጻፉ በኋላ ካለቃቸው ከዜሌንስኪ ጋር አለመግባባት ውስጥ ገብተው እንደነበር ይታወሳል። ብዙም አልቆዩም፣ ከቦታቸው ተነስተው በአምባሳደርነት ወደ እንግሊዝ ተላኩ። ታዲያ ይህ ጥያቄ በዘወርዋራ የዩክሬን ጥያቄ መሆኑ አልቀረም በሚል ብዙዎች ከወሰዱት በኋላ ከአሜሪካም ምላሽ ተሰጥቶበታል። እውቁ የአሜሪካ ሴናተር ሊንድሲ ግራም ዩክሬን በቀድሞ ወታደራዊ አዛዡ አማካኝነት የጠየቀችው ጥያቄ ምክንያት አልባ ነው ሲሉ አጣጥለውታል። የቀረቡት ነገሮች በሙሉ ምክንያት አልባ ናቸው። እናም ተግባራዊ ለማድረግ ያስቸግራል በማለት ለዩክሬኑ አምባሳደር መጣጥፍ ፈጣን ምላሽ በኤክስ ገጻቸው ላይ ጽፈዋል። ኔቶም አርፎ የሚቀመጥ አልሆነም። የኔቶ ወታደራዊ አዛዦች ብቅ እያሉ ሩሲያን እንዲህ እናድርጋት፣ እንዲህ እንበላት ማለታቸውን ቀጥለዋል። አሁን ደግሞ የወታደራዊ ኮሚቴ ሰብሳቢ ብቅ አሉና ሩሲያ ሳታጠቃን እናጥቃ፣ ሁልጊዜ ሩሲያ ከተነኮሰችን በኋላ ምላሽ ለመስጠት እንጣደፋለን፣ እስኪ ሩሲያ ምንም ሳታደርግ እኛ ቀድመን እናጥቃት በማለት አድሚራል ጁሴፔ ካቮድራጎን ለፋይናንሻል ታይምስ ተናግረዋል። ለፋይናንሻል ታይምስ ይህንን ብቻ አይደለም እየተናገሩት። የኔቶ ወታደራዊ ኮሚቴ ከሩሲያ ጋር ያለውን ትንቅንቅ በተመለከተ የተለያዩ ጥናቶችን እያጠና እንደሚገኝ አሳውቀዋል። አዛዡ እንደሚናገሩት ወታደራዊ ጥቃትን ብቻ ሳይሆን የሳይበር ጥቃትን ጨምሮ በሩሲያ ላይ የሆነ እርምጃ መወሰድ ሊኖርበት ይችላል የሚሉ ምክረ ሐሳቦች ሳይቀሩ እየተብላሉ ይገኛሉ። ይህ ደግሞ ከተለመደው ወጣ ያለ ነው። እስካሁን ስንከተለው የነበረው ነገር በአብዛኛው በሥነ ምግባር ላይ የተመሠረተ እንዴት እንዲህ ይደረጋል በሚሉ ምክረ ሐሳቦች ላይ የተውጠነጠነ ነበር። አሁን ግን ሩሲያን እንዲህ ብናደርጋትስ፣ እንዲህ ከማድረጓ በፊት ብንቀድማትስ የሚሉ ጉዳዮችን እያውጠነጠንን እንገኛለን ብለዋል። ነገር ግን የሕግና የሥነ ምግባር ጉዳዮች አሁንም የኔቶ አባላትን እንደሚይዟቸው ሰውየው አልሸሸጉም። በባልቲክና በአጠቃላይ በምስራቅ አውሮፓ አካባቢ ከፍተኛ ወታደራዊ እንቅስቃሴ እያደረገ የሚገኘው ኔቶ ሩሲያ ድሮን ላከችብን የአየር ክልላችንን ጣሰች በማለት በሞስኮ ላይ ተደጋጋሚ ክስ እየመሠረተ ይገኛል ኔቶ በሩሲያ ላይ የሳይበር ጥቃት ቢፈጽም የሚል ምክረ ሀሳብ ቀርቦ እንደነበር መጻፉ ይታወሳል ምክንያቱም ሩሲያ ራሷ የምዕራባውያን ተቋማትን መረጃ ትጠልፋለች በሚል ነው ይህ ሀሳብ የቀረበው ሩሲያ ግን ይህንን ታስተባብላለች በተለይ ዶናልድ ትራምፕ ከመጡ በኋላ የዩክሬኑ ጦርነት በሆነ መንገድ ሊቋጭ ይችላል በሚል ስጋት የኔቶ አባላት የተለያዩ መላምቶችን በመምታት ሩሲያ 2028 ላይ ወይ 2029 ላይ ልትወረን ትችላለች፣ እናም እንዘጋጅ፣ እንዲህ እናድርግ እያሉ በሩሲያ አገላለጽ እየተቅበዘበዙ ይገኛሉ። ሩሲያ እነዚህን ነገሮች አስተውላ ምላሽ ሰጥታለች። የሩሲያ የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ እንደተናገሩት የኔቶ አባል ሀገራት በተለየ ምዕራባውያን በሩሲያ የጦር መሳሪያ ውድድር በመቀደማቸው ሳቢያ እንዲህ አይነት ነገር ውስጥ ገብተዋል ብለዋል። በዩክሬኑ ጦርነት የተለያዩ የጦር መሳሪያዎችን እያወጣን ስንጠቀም የጦር መሳሪያዎቻችን ላይ ሊደርሱብን እንደማይችሉ ሲያውቁት ነው እንዲህ አይነት ነገር ውስጥ የገቡት ብለዋል። እናም የውጭ ጉዳይ ሚኒስትሩ በይፋ ተናገሩ ምዕራባውያን ሆይ በሩሲያ የጦር መሳሪያዎች ተቀድማችኋል ከወደ እስራኤል ደግሞ በቴል አቪቭ የተቃውሞ ሰልፍ ተካሂዷል የሚለው ዜና ትኩረትን ስቧል የተቃውሞ ሰልፉ የተካሄደው ደግሞ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በይፋ የምህረት ደብዳቤ ለሀገራቸው ፕሬዚዳንት ማቅረባቸውን ተከትሎ ነው የሙስና ክሶች ተደራርበውባቸው ላለፉት አምስትና ስድስት ዓመታት ፍርድ ቤት ሲመላለሱ የነበሩት ኔታንያሁ በይፋ ምህረት አድርጉልኝ ሲሉ ለእስራኤሉ ፕሬዝዳንት ኢሳቅ ሄርዞግ ጥያቄ ማቅረባቸው ይታወሳል። እናም እንዴት ተደርጎ በሚል በቴል አቪቭ ተቃዋሚዎቻቸው ሰልፍ ወጥተዋል። ከሰልፈኞቹ መሃል ደግሞ ፖለቲከኞች እንደሚገኙበትም አልጀዚራ ዘግቧል። የ76 ዓመቱ ኔታንያሁ እሁድ ዕለት ነበር ለይስሐቅ ኤርዞግ ይፋዊ የምህረት ደብዳቤ ያስገቡት። እናም ይህን ተከትሎ ፍጹም መደረግ የለበትም በሚል ሰልፈኞቹ ወደ ፕሬዝዳንቱ መኖሪያ ቤት በማቅናት ተቃውሟቸውን አሰምተዋል። ተቃውሟቸውን ካሰሙት የምክር ቤት አባላት መካከል ናማ ላዚሚ ይገኙበታል። ሰልፈኞች ኔታንያሁ ወንጀለኛ ናቸው፣ በፍጹም ምህረት አይገባቸውም፣ ይህ እኮ የትውልድና የሀገር ጉዳይ ነው እንዴት ኔታንያሁ ምህረት ሊደረግላቸው ይችላል? በሚል ተቃውሟቸውን አሰምተዋል። አንዳንዶቹም ኔታንያሁን መስለው ኔታንያሁ የእስረኛ ልብስ ለብሰው የሚያሳይ ትዕይንትም አሳይተዋል። በአይዛክ ሄርዞግ በፕሬዝዳንቱ መኖሪያ ፊት ለፊት የእስራኤል ህዝብ፣ ሁሉንም ነገር ያውቃል፣ የሀገራችንን እጣ ፋንታ አሳልፈን አንሰጥም እያሉ መፎከራቸውም በዘገባው ተቀምጧል። የእስራኤሉ ፕሬዝዳንት ይስሐቅ ሄርዞግ ጠቅላይ ሚኒስትሩ በይፋ የምሕረት ጥያቄ ማቅረባቸውን ይፋ አድርገዋል። ይህንንም ተመልክተው ምላሽ እንደሚሰጡ አሳውቀዋል። የሕግ ክፍላችን ጉዳዩን ይመለከተዋል፣ ነገሩን ከግራም ከቀኝ መዝነን ይፋዊ ውሳኔ እንሰጣለን ብለዋል። 111 ገጾች ያሉት የኔታንያሁ የምህረት ደብዳቤ የገባው በጠበቃቸው በአሚት አዳድ አማካኝነት ነው። አሚት አዳድ በምህረት ደብዳቤው ላይ የተለያዩ አመክንዮዎችን አስቀምጠዋል። ለህዝብ ጥቅም ሲባል ለኔታንያሁ ምህረት ይደረግላቸው ይላል የገባው ሰነድ። ጠቅላይ ሚኒስትሩ ጊዜያቸውን፣ አቅማቸውን፣ ጉልበታቸውን ሁሉ ለእስራኤልና ለእስራኤል ብሔራዊ ጥቅም እንዲያውሉ አሁን የምንገኝበት ወሳኝ ሰዓት ደግሞ የተለያዩ ፈተናዎችንና መልካም አጋጣሚዎችን በአግባቡ ውሳኔ የምንሰጥበት እንደመሆኑ የእስራኤሉ ጠቅላይ ሚኒስትር ምህረቱ ያስፈልጋቸዋል ብለዋል ሀዳድ በደብዳቤያቸው። የእስራኤል ፕሬዝዳንት በሀገሪቱ ህግ መሰረት የተለየ ስልጣን ባይኖረውም ዋና ስልጣኑ ተደርጎ የሚወሰደው ከምህረት ጋር የተገናኘው ጉዳይ ነው። ፕሬዝዳንቱ የምህረት ጥያቄዎችን አንዳንዴም ከፍርድ በኋላ አንዳንዴም ከፍርድ በፊት መርምረው ይሰጣሉ። በአብዛኛው ግን ከፍርድ በኋላ ነው ምህረቱ ታይቶ ምህረት ሊሰጥ የሚችለው። ነገር ግን የህዝብ ጥቅም ካለበት በፍርድ ሂደት ላይ ሳለም የምህረት ሂደቱ ሊጀመር ይችላል። ኔታኒያሁም የህዝብ አገልጋይ ነኝ የእስራኤልን ብሔራዊ ጥቅም ለማስከበር ሲባል ምህረቱ ይሰጠኝ ያሉት የህዝብ ጥቅም የሚለውን አመክንዮ ይዘው ነው። እስራኤልን ለረጅም ጊዜ በመምራታቸው የሚታወቁት ኔታኒያሁ የተደራረቡ የሙስና ክሶችን ላለፉት ስድስት ዓመታት ሲሟገቷቸው ቆይተዋል። ከቢሊየነሮች ፖለቲካዊ ጥቅም ለማስፈጸም 260 ሺህ ዶላር የሚያወጡ ቅንጡ ዕቃዎችን ተቀብለዋል። ከነዚህ ዕቃዎች መካከል ጌጣጌጦች፣ ሻምፓኝ፣ ሲጋራ ይገኝበታል በሚል ክስ መዝገባቸው ላይ ተጽፎ ይገኛል። የጋዛው ጦርነት ከተነሳ በኋላ ግን ይህ ክስ ተደባብሶላቸው ቆይቷል። የአሜሪካው ፕሬዚዳንት አንዳንዶች የጋዛው ጦርነትና ሌሎች ተያያዥ ግጭቶች ኔታንያሁ ይህንን ክስ ለማስረሳት እየጀመሯቸው የሚገኙ ናቸው በማለት ክሳቸውን በኔታንያሁ የፍርድ ቤት ክስ ላይ ሌላ ክስ ያቀርቡባቸዋል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ በእስራኤል ፓርላማ ላይ ተገኝተው ንግግር ሲያቀርቡ ለኔታንያሁ ምህረት ስጥ በማለት ፕሬዝዳንቱን መጠየቃቸው ይታወሳል። ከቃልም ባለፈ በደብዳቤ ለእስራኤሉ ፕሬዚዳንት ይህንኑ ጥያቄ በሌላ መንገድ አቅርበውታል። በእስራኤል ሕግ መሠረት ደግሞ አንድ ምህረት የሚደረግለት ሰው ራሱ ወይም ደግሞ የቤተሰቡ አባል ይፋዊ ጥያቄ ካላቀረበ በስተቀር ጥያቄው አይስተናገድም። እናም ኔታንያሁ ጨከን ብለው ኩራታቸውን ጣጥለው ምህረቱን ለማስገባት ወስነዋል። ሕዝባችንም እረፍት ያገኛል፣ እስራኤልም ጥቅሞቿ ይጠበቅላታል፣ ይላል የገባው የማመልከቻ ጽሑፍ። ይህ እንደተጠበቀ ሆኖ ግብጽ በጋዛ የሚገባውን ኃይል እያሰለጠነች እንደምትገኝ ታውቋል። እስከ አምስት ሺህ የሚሆኑ የፍልስጤም ፖሊሶችን ለማሰልጠን እቅድ እንደያዘችም ነው የታወቀው። የግብፁ የውጭ ጉዳይ ሚኒስትር በድር አብድላቲ ከፍልስጤሙ አስተዳደር ጠቅላይ ሚኒስትር መሐመድ ሙስጠፋ ጋር በነበራቸው ቆይታ ይህንኑ አረጋግጠው እንደነበር ይታወቃል። አሁን በመቶዎች የሚቆጠሩ ፖሊሶችን ከመጋቢት ወር ጀምሮ እያሰለጠነች ቆይታለች። በመጋቢት እስከ አምስት መቶ የሚደርሱ የፖሊስ አባላትን ያሰለጠነችው ግብፅ ከመስከረም ጀምሮ ደግሞ ሌሎች በመቶዎች የሚቆጠሩ የፖሊስ አባላትን እያሰለጠነች እንደምትገኝ ኒው አረብ ዘግቧል። በመጨረሻም ኢራን በሆርሙዝ ሰርጥ ሹልክ ብሎ ሊያልፍ የነበረን አንድ መርከብ በቁጥጥር ስር አውያለሁ ብላለች። መርከቡ ደግሞ የስዋቲኒን ሰንደቅ ያንጠለጠለ ሲሆን ሕገወጥ በሆነ መልኩ ሊተላለፍ የነበረ ነዳጅ መጫኑን ኢራን ይፋ አድርጋለች። አፍሪካዊቷ ሀገር ግን በእኔ ስም የተንቀሳቀሰና ወደ አካባቢው የተጠጋ መርከብ የለም፣ ኢራን ያወጣችውን መግለጫ እቃወማለሁ ስትል ሌላ መግለጫ አውጥታለች። እንደ ኢራን መገናኛ ብዙሃን ዘገባ 350 ሺህ ሊትር የጫነው ይህ መርከብ የህንድንና የተለያዩ አገራትን ዜጎች አሳፍሮ ሲጓዝ ነበር። 13ቱም አባላት በጥሩ ደህንነት ላይ እንደሚገኙም ኢራን ይፋ አድርጋለች። በቅርቡም የማርሻል ደሴቶችን ሰንደቅ ዓላማ ያውለበለበ አንድ መርከብ በአካባቢው ሲንቀሳቀስ መያዟን ኢራን ማሳወቋ ይታወሳል። በሆርሙዝ ሰርጥ ያላትን የበላይነትና ወታደራዊ ጡንቻ ለማሳየት ኢራን እንዲህ አይነት እርምጃዎችን ስትወስድ ቆይታለች። ቀጠናው ከከፍተኛ ውጥረት ባልተላቀቀበት ጊዜ ኢራን ይህንን እርምጃ መውሰዷ ትኩረት እንዲያገኝ አድርጓል። ፒያሳ ኔትወርክን ስትከታተሉ ስለቆያችሁ ክብረት ይስጥልን ብለናል ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የተአማኒ የጥልቅና የፈጣን ዘገባዎች ቤተሰቡን ስንል ባክብሮት ጋብዘናል። ሰላም ለዓለማችን።